ከዛ ውጭ ሴታፑ ሜንታል የጭንቅላት ሴታፓቸው የተሰራ ከዛ ከጦርነት ውጭ ምንም ነገር ሊያስብ የሚችል አይመስለኝ የህግደፍ ሰዎች እንደዛ ነው የሚኖሩት በመርበትበት እና በመስጋት ገና ለገና ተጠቃን ከአሁን በቃ መጣብን የድሮ ይሄን ሌሎች አለማትም የሚጠቀሙት አሉ በፍርሃት በቴሮሪዝም የሚመሩ አሉ ህዝባቸውን እንትን ለማምጣት ሲያቀታቸው ልንወረር ነው እኮ ምን ልንናው እኮ ተዘጋጅ ያሉ እስቡ ዳቦ ምናምን ምናምን ሳይሆን ሚያስበው በቃ ልሞት ነው። ህልውና ጥያቄ መጣበትና ድክመት አለው። ብሔር ተኮር መሆኑ ለማነሳሳት በጣም ይጠቅማል። ፍራቻ አላቸው። በስጋት ነው። ብዙ ጊዜ እኔ ስለ ህዝብ አደለም እያወራ ያለት ኤርትራ መንግስት ለማለት ይቸግረኛል። ሻቢያ ምክንያቱም ፕራይቬት ኮርፖሬት ነው እንትን የምትመስለው ሀገሪቷ በሻቢያ ኪስ ውስጥ ልጃለችው ና እኛ ኦሮሞማ ኦሮሞማ ሌላውን ህብረተሰብ እያገለልክ እያገለልክ ስትል ቆይተ ቆይተ ያችሙ ተጠቅሞ ኢሳያስ ይመጣብህ አይደለም መከላከል ወደ ጦርነት የማምራታችን ጉዳይ እየተየ እየባሰበት እየባሰበት የመጣ ይመስለኛል ከእሳቸው ንግግርም ብሩታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችው የተወደዳችሁ የአንዳፍታ ቤተሰቦች ከአንዳፍታ ወደ እናንተ የሚደርሰው እና ከአማር መኮን ጋር በመሆን የምናዘጋጀው የአንዳፍታ ትንታኔ ዝግጅታችን ተጀምሯል። እንደተለመደው ወቅታዊ ጉዳዮች ላይ ትኩረት እናደርጋለን። ያለፈው ሳምንት የፕሬዚዳንት አቶ ኢሳያስ አፈወርቂ ንግግር አሁኑን በርካቶችን እያነጋገረና እያስቆጣ ይገኛል። በተለይም ኦሮሞማ በሚል የተጠቀሙት ያን አስመልክቶ የጠቀሱት ንግግር በተለይም በኦሮሞ የፖለቲካ ሊሂቃኖች በኩል ከባድ ተቃውሞና ትችት እያስተናገደ ይገኛል። በሰሜንና በደቡብ የኢትዮጵያ ክፍሎች መካከል ጦርነት የመቀስቀስ አዲስ ስልት ነው የሚል አስተያየትም እየተሰጠው ይገኛል። ከዚህ በተጨማሪ ጠቅላይ ሚኒስትር አብይ አህመድ ወደ ተለያዩ የአውሮፓ ሀገሮች ጉብኝት ላይ ናቸው። ፊልድ ማርሻል ኑ ጁላ እና ሌተናል ጄኔራል ይልማ መርዳሳ ደግሞ ራሽያ ሞስኮ ይገኛሉ። ይህን ተከትሎ እንግዲህ ከጦርነቱ በፊት ያለ የጦርነት ቅድመ ዝግጅት ነው ይሄ ጉብኝት የሚሉ አስተቶች እየተሰጡ ነው። እነዚህን ጉዳዮች እንዳስሳለን። አብራችን ቆይ። እንኳን ደህና መጣችሁ እጅግ ከዚህ ቀደም የፕሬዝዳንት ኢሳያስ አፈወርቂ እንደዚህ የኤርትራ የነጻነት ቀን ላይ የሚያቀርቡትን ንግግር ለሰማ፣ እንግዲህ ያለፈው ሳምንት የፕሬዝዳንቱ ንግግር ብዙ ላያስገርመው ይችላል። ምክንያቱም ፕሬዚዳንቱ በእንዲህ አይነት ከስንት አንድ ብቅ ብለው በሚሰጧቸው አስተያየቶች ላይ ስለ ሀገራቸው ፖለቲካ ከማውራት ይልቅ በዙሪያቸው ስላሉ ሀገራት የማውራት አባዜ እንዳለባቸው ይታወቃል። ከዚህ ቀደም በሰጡት ለኤርትራ ቴሌቪዥን በሰጡት ቃለ መጠይቅ በዚህ ዓመት ላይ አብዛኛው ትኩረታቸው የቀጠናዊ የሱዳን ፖለቲካን፣ የኢትዮጵያን ፖለቲካን፣ ቀይ ባህርን ነው የተመለከቱ ጉዳዮችን ከማንሳት ባለፈ ስለ ኤርትራ ምንም ነገር ሲያወሩ አይደመጥም። ያለፈው ሳምንት ቅዳሜ ንግግራቸውም እዚህ ጋር የሚጠቀስ ነው። የፕሬዚዳንቱ ንግግር እንግዲህ ስለ ኢትዮጵያ ስለ ቀይ ባህር ጉዳዮች በሰፊው የዳሰሰ፣ የአሁኑ ግን የበረታ ትችት እየሰነዘሩበት ነው። በተለይም ከጠቅላይ ሚኒስትር አብይ አህመድ መንግስት ጋር ቅራኔ ውስጥ ከገቡ በኋላ የመጀመሪያው የሰላ ትችትም እየተባለ ይገኛል። ኦሮሙማ እንግዲህ እንደ እንትን ነው ያነሱት። ኦሮሙማ አሁን ላይ በቀጠናው ብጥብጥ ለመፍጠር እየተጠቀሙበት ያለ ስልት ነው በሚል የኢትዮጵያ መንግስት ወንጅለዋል። ከዚህ በተጨማሪም በቀይ ባህር ጉዳይ ኢትዮጵያ የጦር መሳሪያዎችን እየገዛች የጦርነት ዝግጅት እያደረገች እንደምትገኝ እናውቃለን። እኛም እየተዘጋጀን ነው አይነት ንግግር እያደረጉ ነው አድርገዋል፣ በዚያ ንግግራቸው ላይ ከዚህ በተጨማሪም በትግራይ ፖለቲከኞች እና በሻቢያ ሰዎች መካከል የሚደረገው ግንኙነትም እጅግ እየጠነከረ እና እየደራ ይገኛል። እንደነ ጀነራል ክንፈዳኝ ያሉ ሰዎችም የማንም ሶስተኛ ወገን አያሻንም ከኤርትራ ጋር ግንኙነት ለመጀመር የሚል አስተታቸውን እየሰጡ ይገኛሉ። ይህ የፕሬዚዳንቱ ኢሳያስ ጥቅል ንግግር መጀመሪያ እስቲ እናንሰው። ኢሳያስ አፈወርቂ በንግግራቸው እያስፈራሩ ነው ወይስ ፍርሃታቸውን እየገለጹ ከስንት እንዳልከው አንተ በጣም ቆይቶ ነው ንግግር የሚያደርጉት። ከዛ በታች ያለ ነገር ለብዙ ይዳረስ ሲባል የማነ ገብረመስቀል ናቸው። ኢንፎርሜሽን ሚኒስትር በሚዲያ እንትን የሚሉ ትዊተር ላይ ነው፣ ሌላ ቦታ ይቻቸው አላቅም። አክቹዋሊ ሌላ ደግሞ አንድ ሁለት ሻቢያት ምና የሚባሉ ደግሞ ልሳኖች አሉ። እነሱም ከስንት አንድ ጊዜ ነው የሚያወጡት? ኤርትራ የሴኪሪታይዝድ የሆነች ሀገር ነች። እንግዲህ ኢንፎርሜሽን የምታገኝበት አይደለም። ልክ ኖርዝ ኮሪያ ፖሊስ ስቴት እንደምትባለው ሁሉ ያሳመን ሸራሸር ምናምን የለውም። አሁን ፖለቲካ ራሱ ብዬ ለማውራት እዛ የአስተሳሰብ የሚፋጭ አስተሳሰብ አለ ወይ ብሎ ለማውራት ስለምንቸገር ሌላ መተንፈሻ መንገድ ስለሌለ። አንፎርችኔትሊ የእሳቸው ንግግር ላይ የምንንጠለጠለው ሄደ ሌላ አይነት አስተሳሰብ የለም። አገሪቱን በጣም በሚያስገርም ሁኔታ ወደፊት ተቸክሎ የቆመ የለም መራመድ ያቃተው። አንድ ጊዜ ጦርነት አድርገዋል የኤርትራን ነፃነት እንትን ለማለት እሱን እየደጋገሙ ፊልሙን እየደጋገሙ ከመሀል ሰው ሲከዳ ከመሀል ቆርጠው እያወጡ ከዛች ከፊልማ ውስጥ ይሄ ነው ኤርትራ ማለት ህግደፍ እና ያንን እንትን ተራራ ሲወጡ ሲተኩሱ ምናምን ለሰላሳ ምናምን ዓመታት መራመድ ወደፊት ያቃታቸው የማነ ገብረ መስቀል ራሱ ሲለጥፉ በፎርጅድ ዊዝንትን የኤርትራ የተሰራችው በትግል እስካሁን የሚያወሩት እሱ ነው። ከጦርነት ሜንታሊቲ መውጣት በቀጫምሯቸው አልቻል። በዚህ ምክንያት አሁንም የጦርነት ድለቃ ነው። በቀደም ዕለት ያደረጉት በእያንዳንዱ ንግግር ከዚህ በፊትም የጦርነት ነው። መኖርም የሚችሉ አይመስለኝም። ከዛ ውጭ በተለይ የህግደፍ አባላት በጥቅም የተሳሰሩት ሰዎች፣ ኮንትሮባንድ የሚነግዱት፣ ከዛ ውጪ ሴታፑ ሜንታል የጭንቅላት ሴታፓቸው የተሰራ ከዛ ከጦርነት ውጪ ምንም ነገር ሊያስብ የሚችል አይመስለኝም። ለምንድን ነው ከሻቢያ ከጦርነት ውጭ ማሰብ አይችለው? የመጀመሪያው ያን አይዲዮሎጂ ላይ ተቸንክሮ መቅረቱ ነው። ይሄ ምን የሚሉት መሰለ፣ የኤርትራ ናሽናሊዝም ትንሽ ስለሆንን እዚ አካባቢ በቁጥር ትንሽ ነን፣ ከጎን ትልቅ ሀገር አለች፣ ኢትዮጵያ የምትባል ሀገር አለች። ይሄንን እንደምንም ብለህ ብለን አስገንጥለን ነፃነታችንን አግኝተናል። ግን ኤኒ ታይም ኤኒታይም ልትመለስብን ትችላለች ነው ጭንቅላታቸው ያለው። ኢትዮጵያ በዚህ ምክንያት ዴይ ኤንድ ናይት በሴኪሪቲ የፍርሃቻ እንትን የለም። ከዛ ደግሞ አለፈና ባድመ ላይ በተለይ አሁን ኢሳያስ ደግሞ የለየለት ዕብደት ውስጥ የገቡት ከባድመ ጦርነት ላይ አጠገባቸው ደረሰ። ያ ፍርሃት አጠገብ ስልጣን ሊያሳጣ ወደ አስመራ የሚደረግ ጉዞ ነ የቆመው። ኤርትራ መሬት ላይ ተገብቶ ወደ አስመራ የሚደረግ ስጋሴ በስንት ጭቅጭቅ የቲፒኤልኤፍ ሰዎች ኢህአዴግ ሰዎች ተጨቃጭቀው ነው ያስቆሙት። ጦርነቱ እና ያ የተፈጠረው ስጋ አሁን የሽኮኮ ጸሎት የሚባል አለ። ሽኮኮ አይታት እንደሆነ እንደዛ ነው። የግደፍ ሰዎች እንደዛ ነው የሚኖሩት በመርበትበት እና በመስጋት። ገና ለገና ተጠቃን ከአሁን በቃ መጣብን፣ ያ የድሮ ሀገር እንዳለ ተመልሶ ይመጣብናል። የባድመ ሁኔታ ድጋሚ ሊፈጠር ይችላል። ሊጠርጉን ይችላሉ። ከሌላ ሀገር ግንኙነት ራሱ ሲያደርግ ይህን ሀሳቤ ነው። በዚህ ምክንያት ልማት የሚባል ነገር ማሰብ አይቻል። አንተ ሴኪሪታይዝ ካረግከው ኤቭሪቲንግ ኤቭሪቲንግ፣ ዲሞክራሲ በለው፣ የመናገር መብት በለው፣ የሃይማኖት መብት በለው ሁሉንም ሴኩሪታይዝድ ካረክ፣ የምርጫ ባሎት እንትን ሴኩሪታይዝድ ካረክ፣ ሌላ ነገር ማሰባት ችልም። ምንድነው የሚሆነው? አንድ ኢንስቲትዩሽን ተቋም የሚኖርህ የወታደር ማሰልጠኛ ነው። ሌላ ምን ሊኖርህ ይችላል? የዲሞክራሲ እንትን ልገነባ፣ ሊማት ኢኮኖሚ የሚያነቃቃ ልገነባት ችልም። አንድ የወታደር ማሰልጠኛ አለ፣ ታዋቂ ውሱ ነው። ኤርትራ ውስጥ ታዋቂ ተቋም አለ ከተባለ ሳዋ ነው። ለምን አገሪቱን ያሳያል። ወደዛ መሄዳች ኢንቨስትመንት ብትል ምንም ነው እነ አንድ የወርቅ የካናዳ ኩባንያ አሁን ይኖር አይኖር አላውቅም። እሱን ነው የማውቀው። የፕራይቬት ኢንቨስትመንት ብትል ሚል የለም። እና አንደኛ ለትጥቅ ትግል ሲጠቀሙበት የነበረው ቻይና ነው ሄደው የሰለጠኑት ኢሳያስ የማዊስት አይዲዮሎጂ ውዛ አካባቢ የነበረው አይዲዮሎጂ የአደረጃጀት አይዲዮሎጂ የፍራቻ ሌላማ ያስገባ አይዲዮሎጂ ሀሳብን በነፃነት መግለጽ የምትቸገርበት አይዲዮሎጂ። ኢቨን ከራሻ አካባቢ እንኳን ዲሞክራቲክ ሴንትራሊዝም የሚባለው ኢህአዲግ የወሰደው ቢያንስ ሊቃኑ ውይይት አላቸው። ቢያንስ ሊቃኑ ክርክር ገጥሞ አንዳንድ ጊዜ ሲፈርሱ አይተናል። ኢህአዲግ ሲፈርስ ቲፒኤልፍ ሲፈርስ አይታል እንደሆነ፣ ስም እንደዛ ብሎ ነገር የለም። እዛ አንድ ከአይዲዮሎጂ የተወረሰ የፍርሃት የሀሳብ ነፃነት ፍርሃት አለ። ሁለተኛ እች ሀገር ተመልሳ ልትወረን ትችላለች፣ ስለተገነጠልን፣ ከቀይ ባህር ስላራቅናት ከባህር መልሳ ልትፈልግ ትችላለች። የዘላለም እሳቤ ነው፣ የህግደፍ የሻቢያ የዘላለም እሳቤ ነው፣ ተመልሳ ትመጣብናለች ብሎ በዚህ ምክንያት ፍርሃት አለ። ሶስተኛ የነዚህ ሁለቱ ድምር ልማት ካላመጣ ዲሞክራሲ ካላመጣ እነዚህ ቅድም ያላቸውን ሰብዓዊ መብቶች ካላመጣ እንዴት ይምሩት ሰውን ከተባለ ምን እንደምታደረገው፣ በፍርሃት መምራት የሚባል ነገር አለ። ህዝቡን እያሰጋህ ጠላት ሊወርህ ነው እቺ ኤርትራ የምትባል ሻቢያ እንድትገነጠር ያደረጋት ከአለም ሁሉ አንድ የቶፓክ ሻኩር ዘፈናለ ኦላይዞን የሚል አለም በሙሉ እነሱ ሊያጠቃ ሻቢያን ሊያጠፋ፣ ሻቢያ ደግሞ በጣም ከባድ የፖለቲካ ሳቢ ምናምን ስላለው አለምን እየተገዳደረ እየተጋፋ እንደሚኖር ለህዝብ ያ እየተነገረ ነው። መዝለቅ የምትችለው ሌላ ምን ታመጣለታለ? ሌላ ዲሞክራሲ የለም። ሀሳብ በነፃነት አይገለጽም። ሰዎች በመደራጀት ምናምን አይችሉም። የሃይማኖት አባቶች ስር ቤት ናቸው። ትንሽ የአስተሳሰብ ልዩነት ያለ ያሳየ የጦር መሪ ደብዛው ነው የሚጠፋው። ጋዜጠኛ ደብዛው ነው የሚጠፋው። በምን ህዝቡን በምን ልትመራው ትችላለ? ተስፋ የማታሳየው ከሆነ ምንድን ምታለው? ፍርሃት ነው የምትለቅበት። ይሄን ሌሎች አለማትም የሚጠቀሙት አሉ። በፍርሃት በቴረሪዝም የሚመሩ አሉ። ህዝባቸውን እንትን ለማምጣት ሲያቀታቸው ልንወረር ነው እኮ ምን ልንናው እኮ ተዘጋጅ ያሉ፣ እስቡ፣ ዳቦ ምናምን ምናምን ሳይሆን የሚያስበው በቃ ልሞት ነው የህልውና ጥያቄ የመጣበትና እሱ ላይ ለዚህ ነው ንግግራቸው መቼም ጊዜ ተናገሩ ሲባል ጦርነት እንደሚመጣ ጦርነት አሁን ብልጽግና ጦርነት የተዘጋጀ እንደሆነ ነገሩን የብልጽግና አሁን ቅድም እንዳልከው ደግሞ ሰዎች በየ ጠቅላይ ሚኒስትሩም ወደ አውሮፓ ሄደዋል ብዙዎቹ ሎቢ ሊያደረጉ ነው የአውሮፓ መንግስታት ይላሉ ለዚሁ ለጦርነት ፊልድ ማርሻሉ ቅድም እንዳልከው መሳሪያ ሊገዙ ነው የሚል ወሬ ያለ። ይህ ሁሉ ተገጣጥሞ ደግሞ አሁን ደግሞ በደንብ ቢያወሩት ኢቨን እውነት ይመስላል። አሁን በፊት በፊት ግን ህዝብን የመምራት ጥበብ በፍርሃት ህዝብን የመምራት ጥበብ ከጎረቤት ጋር ከጅቡቲም ጋር እዚህ መላተም፣ ከየመን ጋርም እዚህ መላተም፣ ሱዳን ጋር እንደዚህ፣ ኢትዮጵያ ጋር እንደዚህ እያደረጉ በጥፍሩ ቆሞ ሳዋ ከሳዋ ወጥቶ ውትድርና እንዲያስብ ብቻ ሌላ አይነት አስተሳሰብ እንዳይመጣ ይሄ ነው ሲያደርጉ የኖሩት። አሁን የሚያወሩት እሱ ነው። ካነሳው አጠቃላይ ምን ንግግራቸው እንዴታየው ስላልከኝ ኦሮሙማ የሚለው ነገር ብዙ ሰዎች መልስ ሲሰጡ አይቻለው። የጽንፈኛ ኦሮሞ ብሔርተኞች የሉም ማለት አይደል? እንደ ኩሽ ንቅናቄ ምናምን ብለው የጠቀሱታል። ኦሮሞ ማን ብለው የጠቀሱታል። በየትኛውም የብሔር ፖለቲካ ጽንፈኛ ነው። በየትኛው እንዳውም የብሔር ፖለቲካ እኔ አንድ የምቃወምበት ምክንያት ጽንፈኛ ለማድረግ በጣም ቅርብ ነው፣ በጣም ቅርብ ነው። ማንነት ለዋ ማንነቴ የተሰደበ ተንቋሸሸ ብለህ ጥግ ለመያዝ ሱዊሳይድ ቦምበር ለመሆን ስዊሳይድ ለመሆን ቅርብ ነው። የማንነ ፖለቲካ ሀሳብ ላይ ሲንጠለጠል ሀሳብ ሙግት ስለሚጠይቅ ወዲያው ዘሎ እንድትተራረድ አያደረግም የሚል ሀሳብ አለኝ። አንደኝ በማንኛውም ጽንፈኛ ያነሱበት ፖይንት እነዛን ጽንፈኞች የሚነካ ከሆነ ምንም ችግር የለብኝም እኔ አሉ፣ በትክክል ማለት ነው። ግን እሳቸው የሚጠቀሙበት አሁን የተጠቀሙበት ልክ ሶማሌ የሱማሌ እንትኖች የስጋቱ ኢትዮጵያ ላይ የሚደቀነው ስጋት ወይም ደግሞ በትንሹ በኤግዛምፕል ልጥቀሰው ሶማሌ ላንድ ላይ መፈራረማችን እንደ ኢትዮጵያ ሕዝብ አንድ አድርጎ ባህር የማግኘትን ሀሳብ ያመጣል ብለው ሲያስቡ ሲያስቡ ነው ያልኩት። ሲያስቡ እንዴት እንክፈለው ብለው ያስባሉ። የኢትዮጵያን እንትን ስለዚህ፣ ምን ይላል የሶማሌ ጋዜጠኛ አይደለም፣ የውጭ ምክትል ውጭ ጉዳይ ሚኒስትር ይመስለኛል፣ ይሄ የኦሮሞማ ኦሮሞማን የወረረን ይላሉ። እዛ ሶማሌ እንትን ሲል ኦሮሞማን የወረረን ከዛ ተቃዋሚዎችን ይመዛሉ። ልዩ እንትን አለ፣ ዳይቨርሲቲ አለ። ዳይቨርሲቲ ብቻ መኖሩ ሳይሆን ተመችቷቸዋል። ኢትዮጵያ የተዘረጋው ስርዓት ብሔር ተኮር ነው። አኪሊሲ ይሄ ድክመት አለው። ብሔር ተኮር መሆኑ ለማነሳሳት በጣም ይጠቅማል። ኤርትራ ላይ ዘሪቨርስ ልትሰራ አትችልም፣ እንደዛ ስላልተዋቀረ አገሩ መናገር አትችልም። ጠንካራ ጎን ስለ ባህል ስለ ምናምን ሁሉም ራሱ እንዲያሳድግ ብዙ ነገር ልታወራለት ትችላለ። ልክ እንደዛ ሁሉ እንደማንኛውም አስተዳደር ደካማ ጎን ደካማ ጎን ጎኑ ለመሰንጠቅ በመሀል በጣም ቀላል ነው፣ ለማንኛውም ፖለቲከኝ ሁለት ብሔሮችን ብድግ አድርጎ ለማጋጭ። ለዛ ነው ተቃዋሚዎችን ከፋኖ ጋር ፋኖንም ኦላንም እናስታጥቃለን ይልሃል። የሶማሌ እንትን ይነሳል አንድ ሰሞን። እንዳውም ፎቶ ሁሉ እያነሱ መለጠፍ ጀምረው ነበረ፣ ፎቶሾፕ ምን አላቅም። ከዘመነ ካሴ ጋር ከምን እየተነሱ እንረዳለን ምና ይለዋል። ኦላም እንደዚሁ ከሶማሌ ጋር ሶማሌዎቹ በዛም በኩል ይገቡብሃል። አሁን የተጠቀሙት ካርድ ያንን ካርድ ነው። ኢሳያስ አፈወርቂ ለምን ኢትዮጵያ ቀድም እንዳልኩ ነው፣ ከነሱ አንጻር ብዙ ሪሶርስ ያለው ሀገር ነው። ብዙ ሕዝብ አለው። ፍራቻ አላቸው፣ በስጋት ነው። ብዙ ጊዜ እኔ ስለ ሕዝብ አይደለም እያወራ ያለሁት፣ የኤርትራ መንግስት፣ መንግስትም ለማለት ይቸግረኛል ሻቢያ ምክንያቱም ፕራይቬት ኮርፖሬት ነው፣ እንትን ነው የምትመስለው ሀገሪቷ። በሻቢያ ኬስ ውስጥ ነች ያለችው እና ስጋት ስላላቸው፣ አንድ ላይ የኢትዮጵያ ህዝብ የነስ ኤርትራ እንዲሆን አይፈለግም መቼም ቢሆን ማለት ነው። ስለዚህ የምታደርገው ምንድን ነው? የቻል ከሆነ ያህል በመሳሪያም በምናምንም እዚህ ውስጥ ያለ ልዩነትን ማስፋት ነው፣ በሎጂስቲክ በምንም እየደገፉ አንዳንዴ ደግሞ አረጋዎት ብዙ ጊዜ አያቁም ነበር። ያሁኑን አይቻል አቅም እንደዚህ ብድግ ብለው ደግሞ ይሄ ምን ማለታቸው መሰለህ? ጦርነት ሲጀመር እየወግ ተዋጋ ነው ያለ ነው። ኦሮሙማን ከሚያራምድ ስለሆነ አማራው ትግሬው አያገባህም ማለታቸው ይህን ነው። በቀላ ስተላልፉ የፈለጉት ከኦሮሙማ ጋር ነው የምናደርገው። የሚቀጥለውን ጦርነት ሲደረግ እና ተከፈል ህዝብ ማለታቸው ይህን ነው። ለማስተባበያ የፈለጉት ሌሎችም የሚያደርጉት በአብዛኛው ይሄ ነው። ይሄ የሙላቱ ገመቹ የኦፌኮ አመራር ያሉት ነገር ምን ያህል የሚያስኬድ ነው? በደቡብ እና በሰሜን ኢትዮጵያ ክፍሎች መካከል ጦርነትና ግጭት ለመቀስቀስ ለመስራት መንቀሳቀሳቸውን የሚያሳይ ነው የሚል አሳብ ሰጥቷል። አሁን ኢሳያስን ሰሜንኞቹን በአንድ ደቡቦቹን በአንድ በሚል ማለት ነው ኢሳያስን ስተች እኔ እንደ አንድ የኢትዮጵያ ዜጋ ሁኜ ሻቢያ ስለ ኢትዮጵያ ምን ያስባል ሻቢያ ከግብፅ ጋር ሲሰራ ምን እንደሚያስበው የሚለውን ነው የምታችው። ይሄን ስል ግን ሰዎች ፖይንት የላቸውም ማለት አይደለም፣ የሚያነሱ ሰዎች አሁን አቶ ገመቸው ያልኩ ያነሳው ያ ሳቢ እንዴት መጣ ብሎ ማሰብ አለባቸው። አቶ ገመቹ ራሳቸው፣ ሙላቱ ገመቹ ያ ሳቢ የመጣው ኢሳያስ ጉዳዩን ሳያነሱት እዚሁ ቅድም ያልኩ ጽንፈኛ የኦሮሞ ምሁራን አክቲቪስቶችም ነው መለየት የጀመሩት ራሳቸውን። ይሄ እኛ ኮሽነን አይዶኒቭን ነው ማለት ምንም ሌማን ለሆነ ሰው እንኳን ማስረዳት የሚያውቀት ነው፣ ምን ማለት እንደሆነ ይሄ ማለት ነው። እንዲህ አይነት አከፋፈል አሁን ኢትዮጵያ ውስጥ እንዴት! በነገራችን ላይ የኢትዮጵያ ህዝብ ወደ 84 ፐርሰንቱ በጥናት ማለት ነው፣ የአንትሮፖሎጂ ጥናቶች ሃሚቲክ ነው፣ አንድ ህዝብ ነው 84 ፐርሰንቱ እዚህ ነበር የነበረ ህዝብ ነው። በቃ በሬስ መክፈል ስላልተቻለ ነው ኢትዮጵያ ውስጥ የኩሽ ስላልተቻለ፣ በቋንቋና በባህል የሆነው። ስለዚህ የምን ልበለው በተራ ቋንቋ ደም በደም 84 ፐርሰንቱ አንድ ህዝብ ነው። በደም አንድ ብትሆንም ግን የተለያየ ባህል የተለያየ ቋንቋ ሊኖር ይችላል። አይደለም ለዛ ነው ኢትዮጵያን በቋንቋ በባህል መክፈል ደሞ የጀመሩት ሲጀምሩ ነው። አሁን የተመቸ ሁኔታ የተፈጠረላቸው ማለት ነው እንጂ በማንነት በዘር በደም ቢሄዱ ኖሮ ይቸግራቸው ነበረ ለመለየት። አሁን ይህም ያልተገለጸላቸው ቀደም እንዳልኩ ፅንፈኞች አሉ እዚሁም ያሉ ለፖለቲካም ጥቅም የሚጠቅም ነገር ስላለውም አለ ቆይተዋል። ኩሽ ሚዲያ ምናምን ይሄ ያኛው የሴም ምን ማለት እንደሆነ ራሱ አላቅም። የሴሚቲክ ሚዲያ ምናን ስለሆነ ሌላው የሚያስተጋባው እኛ የኮሽ ያስፈልገናል፣ ማንን ማንን ሲዳ ማን ምናምን የደቡቡን ይዘን እዚህ ላይ እንትን እላለን። ከዛ ከላይ አማራ አለ አገው እኛን ነው የሚመስሉ። ስለዚህ ኩሽ አርገው አገዎችን እናስተናግድበት፣ ያኛውን ግን አናስተናግድበት ማለት የጀመሩት እዚሁ ያሉ የኛው ጽንፈኞች ናቸው። ኢሳያስ እሱን ነው የተጠቀሙት። እውነት የላቸውም ማለት አይደለም ስለ ይሄን ነው እዚሁ የተከፈተ ነገር ነው የሚጠቀሙት ያሉት እና እዚሁ የሚነግሩን፣ የሰሜን እኮ ተባብሮ እየመጣብህ ነው ኦሮሞ አሁን በጆሮ የምሰማው እንደምነግርህ በሚዲያ ስልጣን የያዘ ተብሎ ሰሜኑ ተባብሮ፣ ሴሜቲኩ ተባብሮ በእነሱ አቀማመጥ ለዛ ነው ደስተኛ ያልሆነው ሰሜኑ ያመፀው እንትሊን ነው የሚለው ትርክት ከኢሳያስ በፊት እሳቸው ከመናገራቸው በፊት እሰማው ነበር፣ ከነዚሁ ጽንፈኞች ማለት ነው። ያንን ነው የደገሙት እሳቸው። ስንጥቃል፣ ለዚህ ነው ኢሳያስን እንደ አንድ የኢትዮጵያ ሻብያን እንደ አንድ ኢትዮጵያ ኢትዮጵያን ለማዳከም ረዥም ጊዜ ሲያውጠረጥኑ ከነበሩ ሀገራት ጋር ተዳብሎ የነበረም የሌለም ታሪክ ፈጥሮ ይህን ብዙ ጊዜ ተናግረ ያሉ እዚህ ሰዎች ማጣራት ይችላሉ። ታሪክ ፈጥሮ ፋብርኮም ሄዷል። ከዛ በኋላም ከሌሎች ሀገራት ጋር ይተባበራል ለማዳከም እንደዛ እንደምታቸው ያህል፣ የኛዎች ደግሞ ጉዶች አሉ ለዚህ ራሳቸውን አመቻችተው ለዚህ የሚሰጡ ሲመጣብህ አይደለም ቶ እንትን ማለት አንተ እኛ ኦሮሞማ ኦሮሞማ ሌላውን ህብረተሰብ እያገለልክ እያገለልክ ስትል ቆይተ ቆይተ ያችኑ ተጠቅሞ ኢሳያስ ሲመጣብህ አይደለም መከላከል። መጀመሪያውኑ የፖለቲካ አደገኛነቱን መገንዘብ ያስፈልጋል ይሄ ለእኛዎቹ ጉዶች ያለኝ መልእክት ነው ያን ስን ጥቃት ነው ሌሎች የሚጠቀሙበት ሁልጊዜ እንደምለው ኢትዮጵያ ውስጥ ድካም ሲኖር ነው ከአሁን ኤርትራ ውጭ አገርነች የራሷን የቻለች ሀገር ነች ከሌላ የሚመጣ ሰው ይሄን ስንጥቃት ነው ሁልጊዜ የሚጠቀመው ሱዳንም በለው ኬንያም ብለው፣ ሶማሊያም፣ ጅቡቲም ያገኘው ሁሉ ትንሽ ብድግ ያለ ሀገር በሙሉ እዚህ በሚፈጠረው ስን ጥቃት ነው የሚጀምረው። ገና ስትራክቸሩ የሀገሩ የተዋቀረበት ራሱን ይመቻል ከሀገር ይመስል ማራ፣ ኦሮሚያ፣ ትግራይ ምናምን ብለው እንደ ሀገር አክት የሚያደርጉበት ነው። ከዛ መጤ ነባር እያለ አንዱ አንዱን የሚያስወጣበት ነው። ተመቸ በቃ፣ ለውጭ ለሚመጣ እንትን እችን ብቻ እሳት ትንሽ ፊውል ማርከፍከፍ ነው። ይሄ ነው አሁን እየሆነ ያለው ልልህ ነው። ጣቴ ንዛ እንደምቀስረው ሁሉ ሻቢያ ላይ የኛዎቹም ላይ መቀሰር አለብኝ። ይሄ ደግሞ የራስ ድክመት የሚባለው ነው። እሱ ነው ሰፍቶ በኋላ የገነጣጥለው። ይሄን የማወራበት ምክንያት የኢትዮጵያውያን በሙሉ እንደ አንድ ስለማይ ነው። የሀገሬን ህዝብ በሙሉ ማለት ነው ከአንዱ ጋር ወግኜ በአወራ ኦሮሞማ ማለታቸው ልክ ነው። አንደኛው እያልኩ በየተራ ብሔሩን አዳርሰው ነበርን ማለት ነው። እና እሱን ክፍተት ነው የተጠቀሙት። ኤኒዌይ ግን ወደ ጦርነት የማምራታችን ጉዳይ እየባሰበት እየባሰበት የመጣ ይመስለኛል። ከሳቸው ንግግርም ከሳቸው ንግግር ተነስቼ ማጠቃለል አልችልም። ምክንያቱም ሁልጊዜ በስጋት ነው የሚኖሩት፣ ሁልጊዜ በስጋት በእኛ በኩል ግን ዝግጅቶች አሉ፣ የሚባሉ ብዙ ነገሮች ስላሉ ትግራይ ክልልም እዚህ አፋር ክልልም እንቅስቃሴዎች አሉ ስለሚባል ሰሞኑን ደግሞ ድቤውም እየበዛብኝ ስለመጣ በአክቲቪስቶች በኩል መንግስት አክቲቪስቶች በኩል እንዳልነው ቀድመን እንደተናገርነው ወደ ጦርነት ልንገባ እንችላለን የሚለውም ፕሮባቢሊቲ ግን አሁንም አልቶም ሰፊ እድል አለው የሚል ነው። እንግዲህ የፕሬዚዳንት ኢሳያስ አፈወርቂ ንግግር ተከትሎ እንግዲህ ብዙ አስተያየቶች፣ ብዙ ቁጣዎች እንደውም አንዳንድ የኢትዮጵያ የፖለቲካ ኃይሎችም ፖለቲከኞችም ንግግራቸውን አድንቀው ሲናገሩ እያየን ነበረ። እሱ በራሱ ሊፈተሽ የሚገባው ነገር ቢሆንም እንግዲህ የፕሬዚዳንቱ ግን እዛ ጋር የተናገሯቸውና የጠቀሷቸው ነገሮች በእርግጥም በኢትዮጵያና በኤርትራ መካከል ዳግም የእርስ በርስ ጦርነት ሊነሳ እንደሚችል እንግዲህ አመላካሽ ነው። አሜሪካ መንግስት እንግዲህ ከዚህ ቀደም ከሶስት ሳምንት በፊት ይመስለኛል፣ በኢትዮ ኤርትራ መካከል ያለው ውጥረት ሊፈነዳ ቋፍ ላይ ነው፣ ሁለቱ ሀገራት በቋፍ ላይ ናቸው የሚል ነገር አንስቷል። እንግዲህ በቀጠናው የሱዳን ጦርነት አለ እጅግ አስከፊ የሆነ እየተባባሰ ነው። በአማራ ክልል ያለው ጦርነት አለ፣ በትግራይ ያለው ውጥረት አለ፣ በኦሮሚያ ያለው ጦርነት አለ። ከጅቡቲ ጋር ኢትዮጵያ ያለችበት ግንኙነት ይታወቃል። ሶማሊያ ደግሞ አሁን አልሸባብ እየገፋ ይዞታውን እያሰፋ እንደውም አሁን እንደሚወጡ መረጃዎች ሞቃዲሾ በአልሸባብ ቀለበት ውስጥ እንደገባች እንደተከበበችላ እየተዘገበ ይገኛል። እና እነዚህ ነገሮች በቀጠና ያሉ ጉዳዮችን አይተን እንግዲህ በኢትዮ ኤርትራ መካከል ያለውን ውጥረት ስናክልበት ቀጠና ወዴት እያመራ የሚለው ነገር እንግዲህ እጅግ አሳሳቢ ነው። የፕሬዚዳንት ኢሳያስ አፈወርቂ ንግግር ተንጠርሰን እንግዲህ የተነሱ ያሉ ጉሩሩምታዎችን፣ ትችቶችን እና የንግግራቸውን አስኳል ለማግኘት ሞክረናል። አሚንጎ የዛሬ ምዚ ላይንቋጭ ነው ትውልዳችሁ የአንድ አፍታ ቤተሰቦች፣ የዛሬው የአንድ አፍታ ትንታኔ ዝግጅታችን የፕሬዚዳንት አቶ ኢሳያስ አፈወርቂ ንግግር ላይ እያተኮረ ነበር። አብራችሁን ስለዘለቃችሁ እጅግ አርገ እናመሰግናለን። መልካም ቆይታ